የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት ያላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ ሁለት ተጀምሯል። በዛሬ በያሮስ ሁለት በስፋት የምንመለከተው ጉዳይ ኦርቶዶክሳውያኑ በአንድነት ደስ በሚያሰኝ ስርዓት ነጭ ለብሰው እግዚአብሔርን ያመሰገኑበትን ሆ ብሎ የወጡበትን ኦርቶዶክሳዊ ማዕበል የታየበትን በማዕዶት ለኢትዮጵያ ኢቲአርት ሚዲያ ባዘጋጀው ቁን ሄኖክ ሀይሌን ጨምሮ በርካታ መምህራን የታደሙበት የተገኙበት በርካታ ዘማና የተገኙበት እጅግ በርካታ ምእመናን የተገኙበትን የትናንትናን ናንተን ነው የሰኔ ስምንት የሚሊኒየም አዳራሹን መርሃ ግብር ነው ማስደምጣችሁ። ቪዲዮ ይዘናል፣ መረጃ ይዘናል። እሱንም የምትመለከተው ነው የሚሆነው። ታዲያ ሁላችሁም ላይክ በማድረግ ሼር በማድረግ ለመላው ዓለም በማዳረስ ትብብር አጋርነታችሁን አሳዩ። ላይክ የማያደርግ እንዳይኖር፣ ኦርቶዶክስ ተዋሕዶ ይቺ ናት እያላችሁ ኮመንቱን አጥለቅልቁት። በቀጥታ ወደ ቪዲዮዎቹ አምራለሁ።

አስከሬንነት በኋላ ከአራት ቀን የመቃብር ቆይታ በኋላ ና ውጣ ብሎ ያስነሳው ማነው ነው? አይሰማም? ክርስቶስ ነው አይደለም? እግዚአብሔር ነው አይደለም? አላዛር ከመቃብር ከወጣ በኋላ እራሱን ሊያጠፋ ምን ይመስላችኋል? ወይ በአመቱ ወይ በሳምንቱ እራሱን ቢገድል ታሪኩ እራሱ አይመችም አይደል? አላደረገውም። አላዛር እስከ ህይወቱ ፍጻሜ ድረስ በቅድስና ኖሮ ሳይፕረስ የምትባል ቆጵሮስ የምትባል ሀገር፣ ጳጳስ ሆኖ አገልግሎ በመጨረሻ በክብር ነው ያረፈው። በረከቱን ያሳድርበት። ሞቷል። አላዛር ተነስቶ አልቀረም፣ ሞቷል። ለዚህ ነው በነገራችን ላይ ከነመግነዙን ይወጣል። ጌታ ሲወጣ መግነዙን ትቶ ነው፣ አላዛር ሲወጣ ግን መግነዙን ይዞ ነው። ለምን ሌላ ቀን ያስፈልጋል አሉ፣ መግነዙ ያስፈልጋል አሉ። ስለዚህ ወጪ ላለማባከል ከነመግነዙን መግነዙን ይወጣዋል። ተመልሶ ሞቷል። ግን አልአዛር ጌታ አስነስቶ ተመልሶ ራሱን ቢገድል ያሳዝናል። ሞት የተባለ ኃጢአት እግዚአብሔር አስነስቶ ተመልሰን ወደ ኃጢአት እንገባለን። እኔ የዛሬው ጉባኤ ሚሊኒየም አዳራሽ የተካሄደ መቃብር ውስጥ የተካሄደው በእውነቱ በዚህ አዳራሽ ብዙ ኃጢአት ተሰብቷል። እዚህ አዳራሽ ውስጥ ምን ያልተደረገ ነገር አለ? በመዝሙር የተባረከ አዳራሽ እንዳልሆነ መቼ ይስታውቃል። እዚህ ቦታ ላይ ብዙ ስካር አለ፣ ብዙ ጭፈራ አለ፣ ብዙ ድብድብ አለ። እዚህ ቦታ ተጣልተው ተገዳለው የታሰሩ የሞቱ ሰዎች አሉ። ለኃጢአት ሰው የሚከጣጠርበት ቦታ ነው። እኛ ለቅድስና ነው የተጠራነው። ዛሬ ጌታው ወደ መቃብር መምጣት ልማዱ ነዋ። አላ ዛሬ ውጣ ብሎ ሊጠራፋል። ግን እዚህ አዳራሽ ዛሬ ነጠላ ለብሳችሁ የመጣችሁ ሰዎች ሌላ ቀን ነጠላ ቀይራችሁ እንዳትመጡ። ነጠላውን አስቀምጣችሁ ለሌላ ጉዳይ ከተመለሳችሁ አላዛሮ ራሱን አጠፋ ማለት ነው። ከመቃብር አውጥቶት ጌታ በመልሶ መቃብሩ መገኘት ወንዳል ነው። ከዚህ ይጠብቃል የሰማነውን በልሙናችን ያሳ

የተወዳችሁ፣ ውድ ቤተሰቦቻችን ኦርቶዶክሳውያን፣ ምን ተሰማችሁ? እኔ በግሌ በጣም ደስ ያሰኝቶኛል። እናንተስ፣ ሀሳብ አስተያየቶቻችሁን አስቀምጡ እያልኩኝ የዛሬ መረጃዎቻችንን ጨርሻለሁ። ላይክ እና ሰብስክራይብ ያደረጋችሁ ካላደረጋችሁ አድርጉ። ያሮስ ሁለት ነው ወንድማችሁ ሉን መብራቱ ነኝ። ያሮስ የእናንተ ም የኛም ነው።